እንኳን ለአብይ ጾም ሰባተኛው ሳምንት ኒቆዲሞስ አደረሳችሁ፣ እንኳን አብሮ አደረሰን። ሳ ነው የሚባለው። የርብራብቱ ቤት ሰዎቻችን እንዴት አደራችሁ? እንኳን ለአብይ ጾም ሰባተኛው ሳምንት ኒቆዲሞስ አደረሳችሁ። እንኳን አብሮ አደረሰን። ዛሬ አንድ ቤተክርስቲያን ልንወስዳችሁ ነው። አዎ፣ ጾምን ምክንያት በማድረግ አንድ አዲስ አበባ ውስጥ ሆኖ ብዙ ሰዎች ያላዩት በጣም ደስ የሚል ቤተክርስቲያን ነው ይዘናችሁ የምንሄደው። ያለ ነው ይዘናል ቁርሳችንን ይዘናል እንደተለመደ ይዘናል። አሁን የምንገኘው ገዋሳ አዎ፣ ከዛ ወደ ገዋሳ አቡነ ሀብተ ማርያም ቤተክርስቲያን እንሄዳለን። በጣም ደስ የሚል ቦታ ነው። ያያችሁትም ትኖራላችሁ፣ አንዳንድ ቪዲዮ ላይ ሶ ይበልጥ ደግሞ አዎ፣ ጸበልም አለ። አሁን እኛ ምን ሄደው ወደ ጸበሉ ቦታ ላይ ያለውን አካባቢውን ሙሉ እናሳያችኋለን እና ደግሞ እሺ እንዳትረሱ ያው የዚህ ፕሮግራም አላማ የምትሄዱበት ቦታ እናሳያችሁ ነው አደለ? ስለዚህ ማለዳን አንዱ ልናሳልፍበት የምንችልበት ቦታ ቤተ ክርስቲያን ነው። ሰው ደግሞ እንደ የሃይማኖቱ መስጊድ ወይም ደግሞ ሌላም ቦታ መሄድ ይችላል። ና አንዱ ከዛ ውስጥ ቤተ ክርስቲያን የሆነውን ቦታ ዛሬ የት ብታሳልፉ ብለን አስበን ነው የመጣ ነው። ስለዚህ አሁንም አብራችሁን ኑ እስከ መጨረሻው ድረስ። ሰብስክራይብ ማድረግ እንዳይረሳ ጣትረሱ። እንወዳችኋለን። የገዋሳ አካባቢ ነዋሪዎች እንደነገሩን ከሆነ ገዋሳ ማለት የኦሮምኛ ቃል ሲሆን የዋህ ማለት ነው የምንሄድበት ደብር ደግሞ ደብረ ብፁሀን ወይም ሲተረጎም የደጋግ ሰዎች መኖሪያ አሁንም እየተጓዝን ነው እስቲ በባጃጅ መምጣት ይቻላል ተብለን ነበር ግን መንገዱ ደስ ይላል ለምን አንሄድም የሚል ሀሳብ አመጣች እና በእግራችን እየተጓዝን ነው እንደምታዩት በጣም ጭር ያለ ነው በጣም ደስ የሚል ቦታ መንፈስን የሚይዝ ቦታ ነው እና በጣም በተለይ በእግራችሁ ኑ እውነት እኔ የሚመክረው በእግራችሁ እንድትመጡ ነው። ምክንያቱም በጣም በቃ ይሄ የሆነ ያለውን ቫይብ በጣም ትረዱታላችሁ። ነ ደስ የሚል በጣም ጸጥ ያለ ቦታ ነው። መኪና መጣ፣ መኪና መጣ። ጭር ከማለቱ የተነሳ መኪና የለም ብለን መሀሉ እንደቆጣጥረ ነው ነበረ። ታርጋ ሳናወጣ ባጃጅ ነው የመጣው ባጃጅ ነው ያው ነው። እዚህ አካባቢ ባጃጅ ነው ያለው። ለትራንስፖርትም ስትመጡ ባጃጅ አለ ጫፍ ላይ ኮንትራት፣ እዛው ድረስ ያደርሳችኋል። ግን እንደኛ ደግሞ አይ በእግራችን ይሄንን አየር እያረግ እንሄዳለን ካላችሁ ደግሞ ጫፍ ላይ ተወርዱ እና ገዋሳ የሚባለ ቦታ በእግራችሁ መምጣት ትችላላችሁ። ጸበል ቦታው ደርሰናል። መጀመሪያ ላይ ወደ ጸበል ቦታ ነው የመጣነው። ከዛ ደግሞ ወደ ቤተ ክርስቲያኑ እንሄዳለን። አሁን እዚህ በጣም በርከት ያሉ ሰዎች አሉ። ዛሬ ሰንበት ነው፣ ሁላችሁም እንደምታቁት። ስለዚህ ብዙ ተጠማቂዎች ይኖራሉ። በደንብ ግን በቻልነው አቅም ቤተ ክርስቲያኗ ለማስጎብኘት እንሞክራለን። ገብተን እናየዋለን። ተከተሉ። ኒቆዲሞስ በዐቢይ ጾም ስያሜ ከተሰጣቸው ሳምንቶች ውስጥ ሰባተኛውን ሳምንት ይይዛል። ኒቆዲሞስ ፈሪሳዊ ሲሆን የአይሁድም አለቃ ነበር። ከጌታ ስር ሄዶ ሲማርም እንዳይታይ ማታ ማታ እግሩ ስር ተቀምጦ ይማር ነበር። ታዲያ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህንን ምክንያት በማድረግ በኒቆዲሞስ ሳምንት የሱ ታሪክ ይነገራል፣ የዳዊት መዝሙርም ይዘመራል። ይህ ታሪካዊ ቦታ ዘመን ባይቆጠርለትም ለብዙ ዘመናት የኖረ በዋሻው ውስጥም ማህሌትና ቅዳሴ ሲቀደስበት የቆየ ሲሆን፣ እንዲሁም ተአምራት የተደረገበት ከአይን የሚሰወሩ ቅዱሳን አባቶች የነበሩበት ትልቅ ስፍራ ነው ይመስላችኋል ዋሻ ውስጥም ገብተን እኔና ቤት በደንብ አይተናል። ከዛ ዋሻ ገር አሁን የሰንበት ተማሪዎች አሉ። ራሳቸውን ያስተዋውቁልን እና አንዳንድ ጥያቄዎች ስለ ደብሩ የምንጠይቃቸው ይሆናል። ራሳቸውን ያስተዋውቁልን። እሺ፣ እዚህ ሰንበት ትምህርት ቤት ቤተክርስቲያኖቹ በጣም ነው የሚያምረው። ለመጀመሪያ ጊዜ ነው ስንመጣ እና የማናቃቸው ብዙ ነገሮች አሉ። በጣም ብዙ ሰው አለ። ሁሌ እንደዚህ ነው ያሉትም ተጓዦች ስለሚመጡ ሁሌ እንደዚህ ነው። ይመጡት ከሰኞ እስከ አርብ፣ ከሰኞ እስከ አርብ ያው የሰፈሩ ሰው ይመጣል። ይህ ተጓዥ ብዙ አይደል? በሰንበት ትምህርት ቤት ውስጥ ያላችሁን ቦታ እስኪ ንገሩ። ከዛ በፊት የሰንበት ትምህርት ቤታችሁን ስም አስታወቃ የደብራችሁን ሙሉን ና የሰንበት ትምህርት ቤታችሁን ስም ደብራችን ደብረ ብፁሀን ይባላል። ሰንበት ትምህርት ቤታችን ደግሞ ፈለገ ሕይወት ይባላል። እኔ የሰንበት ትምህርት ቤቱ መዝሙር ክፍል ላይ መዝሙር ክፍል ነው የማገለግለው። መረጃ ና መዛግብት ክፍል መረጃና መዛግብት መጽሀፍት ምናምን በጣም አሪፍ እሺ ምጸበል ቦታ ነው አሁን ያገኘናችሁ ስታስተባብሩ ና ሁሌ እንደዚህ አገልግሎት ላይ ትሳተፋላችሁ ሁሌ እንሳተፋለን ያው በምናስፈልግበት ሰዓት ላይ አለ ስለ ዋሻ አንዳንድ ጥያቄ ልጠይቃችሁና ዋሻው መቼ ነው የተመሰረተው እና ደግሞ ምንድን ነው ውስጥ አሁን እኛ ስላየ ነው በደምብ እንትንላልና ለተመልካቾቻችን ዋሻ ውስጥ ገብተው ምንድ ነው የሚያገኙት ዋሻው እዚህ ከቤት ከደቡብ ፊት ለፊት አንድ አባት አሉ አባ ላይ ከማርያም ይባላል ና እሳቸው ናቸው በራእይ ታይቷቸው ይህን ዋሻ ፈልፍለው ታቦቱን ያገኙት ማለት ነው። በዚህ ዋሻ ውስጥ ደግሞ ሰዎች ጸልየው ውስጥ እምነት አለ፣ እምነት ይዘው እንትን መዝገብ አለ፣ መዝገብ ላይ ክርስትና ስማቸውን ጽፈው ጸልየው በቃ የፈለጉትን ነገር ጠይቀው የሚወጡበት ዋሻ ነው ማለት ነው። ባጭሩ ታቦቱ የተገኘበት በጣም የበረከ ውስጥ ነበረ የሚቀደሰው ይሄ ታቦቱ ሳይዘና ቤተክርስቲያኑ ሳይዘዛ ቅዳሴ ሰዓታት የሚቀሙት እዛ ነበር። ቅድም ታሪክ ሲነገር እየሰሙ ነበር ና ከዚህ ከዋሻ ከወጣ በኋላ ጽላቱ ወደ ላይ አሁን ያለችው ቤተክርስቲያን ላይ ያለው ቤተክርስቲያን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንደሆነ ሲናገሩ ነበር። እና ለአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ምን ምን እንደሚያስፈልጋቸው ለተመልካቾቻችሁና በምን መንገድ ሊረዷችሁ እንደሚችሉ በዛው እ አሁን አቡ ያሉበት ቆርቆሮ በቆርቆሮ ነው የተሰራው። ብዙ አመት ነው እዛ ውስጥ የኖሩት እና አሁን እየጨረስን ነው ገቢ ማሰባሰቢያ ምን ምን እያደረግን ሊያልቅ ሊመረቅ ነው። ወደ ጥቅምት ወይ ሐምሌ አካባቢ የአመቱ ስለሚለቅስ ያን ይመረቃል ተብሏል። እንግዲህ የፊኒሽንግ ስራ ነው የሚቀር እዛ ላይ። ደስ ይላል ከስር የባንክ አካውንቱን እናስቀምጥላችኋለን። እናንተም የቻላችሁትን አቅማችሁ የፈቀደውን ለዚህ ቤተ ክርስቲያን እርዳታ ማድረግ ትችላላችሁ። እሺ ወደ እናንተ ስንመለስ የሰንበት ትምህርት ቤት አገልግሎት ምን ይመስላል? ያው ደስ ይላል ሁ የአመት ክብረ በዓላት ሲኖሩ ሁሌ እንገኛለን። አሁንም ደግሞ በአንዳንድ ቦታዎች አሉ እና የአንዳንድ የሰንበት ትምህርት ቤታችን አባላቶች እየጠፉ ይገኛሉ። ያው እንግዲህ ወደፊት እንግዲህ ቤተክርስቲያንም ሲያልቅ ምን ያህል ጊዜ ነው ግን ያገለገላችሁት? ወደ ሰባት ዓመት። በጣም እጃችሁ ላይ ሎሚ አይተናል፣ እዛም ጋር ደግሞ እያየን ነበረ። ነው ለምንድን ነው ሎሚ የሚሰጠው? እሺ ያው በዚህ ደብር ዋነኛ እምነት ከምንላቸው ውስጥ አንዱ ሎሚው ነው። እና ሎሚው ለተለያዩ በሽታዎች ፈውስነት ያገለግላል። እና አብዛኛው ሰው የሚጠቀመው ከጸበሉ ጋር አንድ ላይ አርጎ ነው የሚጠቀመው። እና ከምንም ከተለያዩ ነገሮች ንክኪ ንጹህ መሆን አለበት፣ እንደ እምነትነቱ ማለት ነው። ብቻውን ብቻውን መጠቀም ይቻላል። በባዶ ሁሉ ምንም አይነት ምግብ ቅድም ስልክት ላይ አባት ሲያስተምሩ ሙታንሳ ነው የሚባለው። እና ለምንድን ነው ሙታንሳ የተባለው? ጸበር ቀጥልስ በጣም ደስ የሚንፓክት ነው። የሆነ ልጅ የታሞ መቶ ነበር እና ከዛ በኋላ ሙቷል ተብሎ ተገንዞ ምናምን ነገር ነው ይመጣው ከዛ በኋላ ጸበሉን ተጠምቆ እምነቱን ተቀብቶ ከሞት ድኗል ነገር ነው እና ከካንሰርም እንደዚህ ምስክር የሚሰጥል አባታችን ራሱ አስተዳዳሪው ልጃቸው ታሞ በጣም ታሞ ነበር እና እዚህ አምጥተው ሶስት ቀን እናንተ ሐኪም ቤት ምናምን ተስፋ ቆርጠው በዚህ ጸበል ነው የሄዳሉት እና በጣም ተአምረኛ ጸበል አለ። ጨጓራ ብጣም በጣም ጨምረዋል። ያው የሶሻል ሚዲያ አካውንት አለን፣ እሱን ፎሎ ና ሰብስክራይብ ታደረጉልን ደስ

ሰብስክራይብ ሰሙታችን አደራ፣ አደራ ሰብስክራይብም ፎሎም እንድታረጉን እንጠይቃለን። የኛንም እንዳይራሱ እርብራብ ቲዩብንም ሰብስክራይብ ማድረግ እንዳትረሱ። እንግዲህ ሰንበት በጣም ነው የምናመሰግነው ስለ ሁሉም ነገር እናመሰግናለን። አመሰግናለን። ፕሮግራማችን ሻችን ቀጥ እባክሽ። እንግዲህ ደብር እንደሰማችሁት ነው። በጣም ብዙ ታሪክ የሚደረግበት ደብር ነው። ሙታን ሙታንሳም የተባለው በምክንያት ነው። ካንድ ሁለት ሰዎች እዚህ ደብር ላይ መጣ ጸበል በመጠመቅ ልጆቻቸው ከሙታን ጋር ተነሱላቸው በምስክርነት ተሰጥቷል እሱም ደግሞ እውነት ስለመሆኑና አሁንም ድረስ በህይወት የተነሱ ሰዎች እንዳሉ አባቶቻችን ነግረውናል ማለት ነው። እናንተም እዚህ እየመጣችሁ የተለያየ ድህነትን ማግኘት ትችላላችሁ። እኛ እንቀጥላለን፣ አይ እንቀጥላለን፣ ከእነሱ ጋር ግን ጨርሰናል። እግዚአብሔር ያክብረልን። እናመሰግናለን። ክርስቶስ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን አቡነ ገብረ መንፈስ ቅዱስ አቡነ ሀብተ ማርያም አቡነ አራ ድንግም ቃል ኪዳን ጸሎት በረከት ረድኤት ሁላችሁንም ይጠብቃችሁ፣ ይባርካችሁ። እያወቅን በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት የተሰራውን ኃጢአት እና የሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባር ቆል እግዚአብሔር ሁላችሁንም ይባርካችሁ ይጠብቃችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ተራራው ላይ የሚገኘው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተሰርቶ በማለቅ ላይ ያለ ሲሆን 10% ብቻ ይቀረዋል። ያንንም ለመደገፍ ከበረከቱም ለመሳተፍ ለምትፈልጉ በአካውንት ቁጥራቸው 1037 67 20 7 84 ገዋሳ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ብላችሁ መደገፍ ትችላላችሁ።

ስለ ነበረ ያው በጣም ደስ የሚል ማለዳ ነው ያሳለፍነው። እናንተ እዚህ መታችሁ ጥሩ ማለዳ የመባረክ ማለዳ ተሰልፋላችሁ ብለን እናስባለን። ትንሽ ደከመ ብሎ ነው። አዎ በጣም ደክሞ ነው። ድምጻችንም እየቀዘቀዘ ነው። ቅዝቅዝ አለ ነው፣ ግን በጣም ደስ የሚል ቦታ ነው፣ ትልቅ የበረከት ቦታ ነው እና መታችሁ ማለዳችሁን እዚህ እንድታሳልፉ እንጋብዛለን። ከዚህ በፊት የሰራናቸውን ደግሞ የረብራብ ዩቲዩብ ቪዲዮቻችን እየገባችሁ ይኸውልን፣ ሰብስክራይብ አድርጉልን። እስካሁን ሰብስክራይብ ላረጋችሁልን በጣም እናመሰግናለን። በቀጣይ ደግሞ ቆንጆ ማለዳ ቅዳሜ፣ ጠብቁ ጠብቁ፣ አርብ ነው ለካ። ቅርብ ያሉ እኛ በብዛት ቅዳሜ ቅዳሜ ስለምንቀርጽ ሰንበትም የምንለው ለማንኛውም፣ መልካም የጾም ጊዜ ይሁንላችሁ። መልካም የጾም ጊዜ ይሁንላችሁ። በቃ ያውን ሰላም ሁሉ ባይ ጓደኛዬ ይጃለኝ።